ብላችሁ ብላችሁ ሆስፒታሉን ጅንቤት አደረጋችሁታል። ቆይ ደግሞ አንተ የት ጠፍተህ ነው? ኧረ አለሁ። ይህ ቢቢሲ አልነገረሽም? እን ማንን ነው? ቢቢሲ አሴርን ነው። አዎ፣ እንደነሳባት ሁሉም ነገር ይናዘዝልሻል። ለነገሩ ነግሮኛል፣ አንዷ ፋራ ሸጠችው ብሎኛል። ኧረ እባክሽ ሙድ የለን። ፋራ አይደለው እንዴ? ሙድ መያዝ እንዴት አውቃለሁ? እስካሁን አባይ አልነቀም እንዴ? አይን አይናቸውን እያየን ነበር፣ እስካሁን አልነቁም። ለነገሩ እኮ ለመንቃት ዶክተሩ ትንሽ ጊዜ ያስፈልገዋል ብሎኛል ደክሞሻል፣ አንቺ እኔ እዚህ ተቀመጭ። እባክህ አልተሳካም ማለት እንዴት እንደሆነ ባላቀምኔ፣ ግን የሰዎቹ ልጅ እንዳለው እኩናው ምመራው የሚያሳየው ቆይ እንዴት አሴር? እኔም አልገባኝም። አንቺ በመስቀሉና በፎቶ እርግጠኛ ነበር። እንደ እሱማ እኮ እርግጠኛ ነበርኩ። ታዲያ እንደዛ ከሆነ እንዴት ነው የሰዎቹ ልጅ ያሉሽ? እኔም የተፈጠረው አልገባኝም። ግን የራሱ ጉዳይ እባክህ። አሁን ያሳስበኝ አባዬ ጉዳይ ነው። ፋዘርዬ ምን ይውላሉ? እግዚአብሔር እያለ ለመሆኑ፣ አንቺ ከነጋ ምግብ በልተሻል? እንኳን ልበላ ጭራሽ ነው ትዝ ያላለኝ። እንደሱ ከሆነ በቃ አንቺ ስትጠብቂኝ፣ እኛ ይዘን ልምጣ። አኒት ኧረ ብነግርሽ አታምኚኝም። ምን ተፈጠረ? እስኪ ገምች። መኑን ልነግርሽ የነበረው ምን እንደሆነ አውቀሽ አራን ያላወቅኩትም። አሁን የሆንሹን ተናገሪ። እኔማ ማ ልነግርሽ ነበር። አንቺ ግን ቆይ ቆይ ቆይ ሆስፒታል አልነበር እንዴ ነበር እቷ ተጋለጠ እንዴ አዎ ሰላምዬ ምነው ደነገጥሽ ቆይ ሀናስ ሀናስ ማለት እሷስ እህት የሆነች የእነዚህ ልጆች ውጤት እኮ ግራ አጋብቶኝ ነው ለምንድነው ግራ የገባሽ የሰዓት ጠባይ ከሰላም ጋር ይመሳሰላል ሀና ደግሞ ተቃራኒ ነበረ እንጂ አይቼ ዝም ስላልኩ ይህን ገንቦ ጭንቅላትክን ለሁለት ካላረክልኝ ነበሩ ነ ባካ እና ወላጆቿን አግኝታ ነበር ማለት። ፋዩ አባታ አይደሉም እንዴ? ፋዘርዬ ሃናን አሳድጓት እንጂ እኮ አሉሉ። ነቶ የተነሳችው ፎቶ እና አንገቷ ላይ የምታደርገው መስቀል ነበር። እሺ ከዛስ? የሆነች ልጅ እንዴት እንደሆነ ሳይታወቅ የሃናን ፎቶ እና መስቀል ወስዳ ለሆነ ቤተሰቦች ልጅ ነኝ ምናምን ብላ ተናገረች። አረባ፣ ግን ሃና ደግሞ የያዘችው ፎቶ እና መስቀል የሷ መሆኑን ስታቅ እኔም ልጅ ነኝ አለች። እኔ መች ከባዱ ነገር ተሰርተዋል እና የምርመራ ውጤት ግን ሃና ሳትሆን ልጅቷ ነች። ቆይ ግን ሃና እንዳሉ ልዷ ሲነግረኝ ያኔ ፎቶውን አሳይድኝ ነበር ወይኔ ጉዴ ምንድን ነው? ዛሬ እንዳየነው የዲኤን ምርመራ ውጤት አኒ ተሆናለች ብለን እናስብ። ነገር ግን በወይዘሮ ባዩ ሴራ ዶክተሩን በማስፈራራት እርግብ እንድትሆን አድርጋለች። ዶክተሩን በሚስቱ ስለመጡበት ያሉትን ከማድረግ ውጪ ሌላ ምንም ማድረግ አልቻለም ማለት ነው እና ምርመራ እኛ ባልጠበቅነው ነገር ሆነዋድ። በጣም አዝነናል። አኒም ልባ ተሰብሯል፣ በጣም አዝናለች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ አለሁ፣ እግዚአብሔር ይመስገን። አኔም የሆነ ሆነዋል ብላ ወደ አባቷ ተመልሳ መጣለች፣ መታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች፣ ዶክተሮኛ ባልጠበቅነው ነገር እንደዛ በማድረጉ እኔ በጣም አዝኛለሁ። አባቴ አለቀም ወይ እያለች እና ደግሞ ሻለኝ። እዚህ ተቀመጪ እያለኝ ነበረ። አሴርም አንቺ የምርመራ ውጤት እንዴት ሆና እባክሽ እያላት፣ አልተሳካም እባክሽ አለች። አልተሳካም ማለት እንዴት እንደሆነ ባላውቅም፣ እኔ ሰዎቹ ልጅ እንዳልሆንኩ ነው ምርመራ የሚያሳየው። ቆይ እንዴት አሴር፣ እኔ ምንም አልገባኝም። አንቺ በመስቀሉ እና በፎቶ እርግጠኛ አልነበርሽም እንዴ? እሱማ እርግጠኛ ነበርኩኝ። ታዲያ እንዴት ነው የሰዎቹ ልጅ ያልወንሹ? እኔም የተፈጠረ ነገር አላውቅም። ግን ራሱ ጉዳይ አሁን የሚያሳስበኝ የአባቴ ጉዳይ ነው። ፈዘርዬ ምን ይሆናሉ? እግዚአብሔር እያለኝ ለመሆኑ ከነጋ አንቺ ምግብ አልተሻል፣ አንኳን ልበላ ጭራሹም ትዝ አላለኝም ስትለው፣ እንደዛ ከሆነማ እኔ ይዤልሽ ልምጣ እና እኔ ብር ልስጥ! አይ እኔ ጋር አለ። ታምቹ ና እንሂድ ብሎ ታምቹ ጋር ወጡ ማለት ነው። ታምቹን በጣም አሳስቦታል። ሃኒም አባቷን ነኝ እየሳመች ነበረ እጁን። አባቷ ግን ያው በወሰደ ሕክምና እስካሁን አለቀም ማለት ነው። እኔ በጣም ሀሳብ ሆኖ ብኛል። ይሄ ዶክተር ልክ እንደ ምርመራ ውጤት አባቷንም ደግሞ እንደዛ ሃኒን ለመጉዳት ብሎ የማይሆን ነገር እንዳያደርግበት እና። ሀኒ የምትወደውን አባቷን እንዳታጣ ብዬ ፈርቻለሁ። ርግብም ሮጣ መጣችና ሰላምን እቅፍ አረገቻት። እህቴ አለቻት እየሳቀች ምንድን ነው አለች። ሰላምን በጣም ግራ ገባት። ምን እንደተፈጠረ ብነግሪሽ አታምኝም አለች። ምን ተፈጠረ አለች ሰላምን ኮስቶር እያለች እስኪ ገምች። ተዊው በቃ አትንገሪኝ። አውቀሽ ነው ይደል? ምኑን ልነግርሽ የነበረውን ነ አረን ያላወቅኩትም አለች ሰላምም። እስኪ ገምች፣ ያስጠልተሽኛል። አሁን እህቱን ሰው አስጠላሽኝ ይላል ሴትዮዋ። አትጨማለቅ አሁን የሆንሽውን ተናገሪ። እኔማ ልነግርሽ ነበር፣ አንቺ ግን ስትላት፣ ቆይ ቆይ ቆይ፣ ዛሬ ውስታል አይደል እንደ ነበራችሁት። አሁን እኔም እኮ እሱን ልነግርሽ ነበር። እሺ ንገረኝ፣ ውጤቱ ምንሆናለች? በመደንገጥ ሰላም። ምኞቷ ሀኒ እንድትሆን ነበረ ያው ለዛሬ ደስ ቢላትም ዛሬ በማጭበርበር በርበር ዶክተሩን በማስፈራራት እውነትን ብቀይር ነገ ግን እውነቱን መውጣቱ የማይቀር ጉዳይ ነው። ያቺ ያጨበርባሪ ውሸቷ ተገለጣል። ምን ብላ ደንግጣ ተነሳች። ና አሴታችዎች አዎ ሰላምዬ፣ ምን ወደ ነገጥሽ አለቻት። አናስ ማለት ስትል እሷ እሷ ስ እህቴ የሆነች እኔ እህትሽ ከሆንኩ እሷ ቤት በኩል ነው እህትሽ የምትሆነው። መጀመሪያ የትገቤ የተናገርሽው ትክክል ነው ማለት ነው። ምን እንደተፈጠረ ብነግሪሽ አታምኝም ብለሽ ነበር አለችና ሰላም በጣም ተናዳ ወጣች ማለት ነው። ምን እያልሽ ነው ሰላምዬ ስትላት መልስም አልሰጠቻትም። ወጣች ማለት ነው። በጣም ተናዳለች። እርግብግብ በጣም ደስ ብሏታል። እውነቱ ተደብቆ ደብቆ መቀር መስሏታል። እና ታምቹ ስለሰማ አሁን ምስጢሩ ይወጣል ማለት ነው። ታምቹ ሁሉም ነገር ያውቃል። መረጃ ያለው ታምቹ ጋር ነው። ታምቹ ለተወሰነ ጊዜ ታስሮ ነበር። አሁን ግን ከእስር ተፈቷል ማለት ነው። እናም ያን ነገር መስማቱ የማይቀር ነው። አሴርም መጣ። እማማ በጣም አዝኖ ነበረ እማማ። ምን ነው ተክዘሻል? ታከስኩኝ እንዴ የልጅ በደንብ ነዋ ምን ሆነሻል? የእነዚህ ልጆች ውጤት እኮ ግራብ አጋብቶኝ ነው፣ አለች ማማም። ምን ነው ለምን ግራ ገባሽ? ስለው ስላት ውጤቱ ያልጠበኩት ነገር ሆነ። ማለት ምን ጠብቀሽ ነበር? እና እህታችሁ ትሆናለች ብዬ ጠብቄ ነበር። ቆይ በምን ምክንያት ነው እንደዛ የጠበቅሽው? እቺ እርግብ ነው ምናምን የምትሏት ምንም ልጄን አይመስልም። ተደብቃ እየሰማችሁ ነበረ፣ እርግብም ማለት ነው ሀያቴ። እንዴ፣ ምንድን ነው የሰው ልጅ በአይን ብቻ በማየት ዝምድናው ማወቅ ይቻላል? ቢሆንም የሀና ባህሪ ለሴት የቀረበ ነው። ሀና በጣም ጥሩ ልጅ ናት። እኔ ደግሞ ሳስበው እርግብ ናት እህቴ የሚመስለኝ እያለ እሷ ደግሞ ተደብቃ እየሳቀች ነበረ። እንዴት ልጅ አዱማማም እርግብን ሳት፣ ጸባዋ ከሰላም ጋር ይመሳሰላል። ሀና ደግሞ ተቃራኒ ነች። ስለዚህ እርግብ ጸባዋ ከሰላም ጋር ስለምመሳሰል እርግብ እህቴ ናች እንዲል አድርጎኛል። ችግሩ እኮ እሱ ነው። እርግብና ሰላም በልጅነታቸው እርግብ ሰላምና አሴት በልጅነታቸው ምንም አይመሳሰሉም ነበር፣ ጸባያቸው አይመሳሰልም ነበር አሉ ማማ እርግብን ያሳደጉ ሰዎች ጸባዋን ለውጦ ይሆናል። የእሷ ጸባይ ተቀይረዋል እንበል ያናና የሰላም እና የሴት ጸባይ እንዴት ልመሳሰል ቻለ? አሁን እኮ እውነተኛ ነገር ተረጋግቷል። ለምንድን ነው የምትጨነቂ? እያለ ምናሴም ያው እማማን እየነገራት ነገራት ነበር። እማማ በፍፁም ልትቀባል አልቻለችም ማለት ነው። ይው ትልቅ ሰው ብዙ ነገር ትልቅ ሰው ብዙ ነገር ያውቃል ማለት ነው። እማማ ግን በደሞ አውቃለች አና ልጃቸው እንደሆነች። ወይዘሮ ሜላት ግን የጓደኛዋ ወሬ እሷን ለማስደሰት ብላ ሀኒን ልጅ አይደለሽም በማለት እርግብ እንዴት እንደመጣች የእሷ ታሪክ ሳትጠይቅ ሀኒን በመጥላት እርግብን ልጄ ብላ ተቀብላታለች። አቶ መስፍንም ሁሉም ሰላም ሁሉም ልጃችን አይድለችም አይደለችም ስሏጣይ ልጄና ስለ ልጄ አታውሪኝ ከእንግዲህ በኋላ እያለች ነበር። አና ታሳዝነኛለች። ቤተሰቦቼ ናቸው ብላ በድንገት ባዶ ሆነች ስትል፣ እማማ በጣም ነበር ያዘንኩት። ሆነት አኒ በጣም ታሳዝናለች። አኒ በጣም ጠንካራ ልጅ ነች፣ በቀላሉ አትሰበርም። ሀያቴ ሀናም ተሆን፣ ሁለቱም ልጅ እህቶቻችን ናቸው። የመጣውን ነገር አሚን ብሎ መቀበል ነው። አሴርም ለአኒ ቁርስ ልገዙ ወደ ታች ወርዶ ነበረ። ምን አሴር ቅድም ከፎንቃ ጋር ስምንት ስታወሩ ነበረ። አንተ ልጅ ፎንቃ አትበልኝ እያለ ነበረ። ኒ በፊት ያፈቅራት ነበረ። ኒ ግን አንተ ወንድሜነ ብላ ተቆጥታታለች ማለት ነው። አሴርን አሴር ግን የወዳት ነበረ። አሁን እንደ እህቱ ነበረ ሚያያት። ፎንቃ የትበል እያለ እና ፎንቃ ካሮንሽ ቅድም ለምንድን ነው ያቀፍካት? ዝም ስላልኩ ጭንቅላት ሁለት እንድካፈልል ፈልገ ነው። በቃ ሁድሲ ዝብክ ነው። አደና ከሀና ጋር ምን ነበረ ቅድም ስታወሩ የነበረ ደግሞ ምን አወራን፣ ምርመራ ስትል የነበረውን በቂ። ሀና ወላጆቿን አግኝታ ነበረ። ፋዘር አባቷ አይደሉም እንዴ? ፋዘርዬ ሀናን አሳደጓት እንጂ እኮ አልወለደዋትም እንዴ? እንዴት ብሎ ደነገጠ ማለት ነው ታምቹ ማለት ነው። ብቻ አላውቅም፣ ፋዘርም አኔም እንደዛ ብላኝ ብሎኛል እና አሁን ምን ተከሰተ? አንቾ በልጅነቷ ፎቶ እና መስቀል አንገቷ ላይ የምታደርግ ነበር። የሆነች ልጅ እንዴት እንደሆነ ባይታወቅም ያና ፎቶ ለሰዎቹ ቤተሰቡ ልጆች ቤተሰብ ልጃችሁ ነኝ ብላ ተናገረች። አረባክ አና ደግሞ የያዘችው ፎቶ እና መስቀል ስታቅ እኔም ልጃችሁ ነኝ አለች። እኔ አላምንም አለ ሄረ ባክ። ለሰዎቹም በጣም ከባድ ነገር ነው። ሀናም እሷም ልጅ ነኝ ሲሉ ምርመራ ይደረግ ተባለና፣ የምርመራ ውጤት ግን ሀና ሳትሆን ልጅታ ሆነች። ቆይ ግን ሀና መስቀሉ እና ፎቶ የእሷ መሆኑ እርግጠኛ ናት አሌ ተምቹም ማለት ነው። ተምቹ ምስጢሩን ያቃል። ፎቶውንም የተረቀባት እሱ ነበረ። እሱ ግን በእንደዚህ ነገር ያደርጋል? ወሮ አላመንም። አዎ ፎቶነ እኔ ራሱ በደንብ ነው ያየሁት። እንዴት አየ? ፈዘር ህኒ የእነሱ ልጅ እንዳልሆነ ስነግሩኝ ያን ፎቶ አሳዩኝ። ወይኔ ጉዴ። አሊና በጣም ደነገጠ፣ ተንቀጠቀጠ ማለት ነው። ወይኔ ጀሌ ነበረ። ተምቹ በጣም ደንግጠዋል፣ ራሱን ስተዋል ማለት ነው። ምንድን ነው ምንድን ነው እያሌ አሴርም መልስ ልመልስ አልቻለም። ኡፍ አለ ተምቹ አና የጠበቀችን እኮ ነው። ወደ ልቴር ነው የሞዋል። እንደ ምን ሆኖ አልጁ ብሎ ደነገጣ አሴሪ ማለት ነው። ሁኔታውን በደንብ ያቃል እና በዛ ምክንያት በጣም ደንግጦ ነበረ። ያው ተምቹ ሁሉም ነገር ስለሚያቅ ሀኒ እንደዛ በማድረጋቸው ተምቹ በጣም በጣም አስደንግጦ አስገርሞታል ማለት ነው። እናም ተምቹ የሰራ ስራ በጣም መጥፎ እንደሆነና ለሀና ትልቅ ጉዳት ይዞባት እንደመጣ ነግሯል ማለት ነው። እናም ልጁን አፋጦ ማናት ወደዚህ ጉድ እንድከት ያደረገችው? በማለት ልጁን አንቆት ይዞታል። ሴትዮዋን አሳየኝ። ማናት እጃዴ ነበር ማለት ነው። አብሮ ሲሰራ ነበረ ልጅ። ባለፈው ቪዲዮ ላይ እንዳያችሁት ብሩን ይዞ የመጣ ያቀጭኑ ልጅ ነበረ ማለት ነው። እሱም ይቅርብች ሴትዮ በጣም ከባድ ሴት ናት እያለው ነበረ። ስለእሷ ጀግንነት እያወራ ነበረ ማለት ነው ቺ ስለ ወይዘሮ ባዩሽ እና ወይዘሮ ባዩሽ ይህንን ስራ የሰራችው በወይዘሮ ሜላት በመቅናት ማለት ነው። የእሷን ንብረት ለመዝረፍ ነው። እቺ ልጅሽ ናት ብላ ይህኒ ታሪክ ሰርቃ ማለት ነው ልጅቷን ያው ልጇ እንደሆነች እያወቀች በሚዲያ እንደዚህ ይሄ ሁሉ ድርጊት እንዲሰራ ያደረገችው ወይዘሮ ባዩሽ ናት ማለት ነው። የወይዘሮ ሜላት ጓደኛ እና ጓደኛዋ ጓደኛዋ በዚህ ስራ በጣም በጣም ደስ ብሏታል ማለት ነው። ለወይዘሮ ሜላት ጉዳት ቢሆንም፣ ወይዘሮ ሜላት ደግሞ በጣም የምትጸጸትበት ጊዜ ቅርብ አይደለም። አሁን እንግዲህ በአሁኑ ሰዓት ሀኒን በጣም እያመነጫጨቀች ትገኛለች ማለት ነው። እርግብ ልጇ እንደሆና እንደሆነች አምና ተቀብላለች ሀና ትክክለኛ ቤተሰቦቿና ማንነቷ የሆነ የራሷ ቤተሰቦቿንም አውቃ በውሸት ይሄ ነገር እንዲደረግ ተደርጓል ማለት። ስለዚህ አኒ በውሸትና በማስመሰል ታሪኳን በማጣት ያው አዘን ውስጥ ገብታለች። በጣም በጣም አዘን ላይ ነው ያለችው። አይዞሽ የሚሏት እንኳን ሰው አጣች ማለት ነው። አባቷም ያው በዚህ ህክምና ወስዶ እስካሁን አለቃም ማለት ነው። በዛም ጭንቀት ውስጥ ገብታለች። የአባቷ ህክምናም ያው እንደምታወቀው ወይዘሮ ሚላት ቃል ገብታላት ነበረ። በዚህ በምርመራ ውጤት ምክንያት አሁን ህክምናውን እስከ መጨረሻ ታስፈጽማለች አታስፈጽምም፣ እሱን በጣም ግራ የሚያጋባ ነገር ነው። አኒ ደግሞ እነሱ ቤት ሰርታ አባቷን ለማሳከም ብላ ነበረ ብዙ ፈተናዎችን የችላ የኖረችው። አሁን ላይ ግን ወይዘሮ ሜላት ምርመራው ውጤት ከወጣ በኋላ እና ምርመራው ከታወቀ በኋላ ከቤቴ ነው ማስወጣሽ እያለቻት ነበረ። ሀኒም አሁን ወዴት ሄዳ አባቷን እንደምታሳክም እግዚአብሔር ያውቃል ማለት ነው። ያው ነገሩ እንደ አዲስ ይወጣል ተምቹ ላይ ነው ማለት ነው ያለው መረጃ ተምቹ እና ይሄ ዶክተር በማስፈራራት እና በዛቻ አባቷንም ያልሆነ መርፌ ሳይወጋ አይቀርም ማለት ነው። አባቷ እስከሆን አለቀም። ትናንት ትናንትና ነበረ መርፌውን የሰጠው መድኃኒት እስከሆን አባቷ አለቃም። እና በዚህ ምክንያት አኒም ሁለተኛ ልቧ እንዳይሰበር አባቷን እንዳተጣብዬ ፈራው። ዶክተሩ ያው ለሚስቱና ለፍቅረኛ በመፍራት ሀኒ ላይ የማይሆን ነገር አድርጓል እና እና ዶክተሩን በጣም አሳሳቢ ነገር ውስጥ አስገብቶታል ማለት ነው። የሀኒ አባትም ሕክምና ጉዳይ ላይ ችግር ካደረሰበት ሀኒ በጣም ታሳዝናለች ማለት ነው ያው